እማዬ ለአባዬ ማሳየው እንጂ እሱም ጉዳቸውን ነው ያው ነገ መንገደኛ ነው የተኛበት አትርብሹ ሁሉም ሰው እኮ ጉዳይ ለ አንተ ልጅ ግን አስተያየቱ እያስፈራራኝ ደሬ እባክህ እንደዚህ አትበል ለነገሩ ከሰቶ ጥፍር አይነሳም አይደለም ምን አዎ ስልኬ ነው ማርታ በሌለችበት ሰዓት

እንዲገጥሞ ያደረገችው ሆን ብላ አበጌል ነች። አበጌል ትልቅ ሴራ ጠንስሳለትም ስለነበረ ናታን ለዳጣ ያለውን ፍቅርና እና ያለውን ስሜት ለማወቅ ስትል የዳጣን ስልክ ወስዳ በቴክስት ብዙ ነገሮች እንጽፋለታለች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆን ወትትና ጠይቃለሁ። ዳጣ ድራማ ባለፈው ክፍል እንግዲህ አቶ ደረጀ ወደ ናታን ክላስ ገብቶ ናታንና ዳጣ አንድ ላይ ቁጭ ብለው ነበረ ድንገት ደንግጠው ነበረ ያበቃው። ዛሬስ ምን ተፈጠረ? አቶ ደረጀ ለናታንስ ምን አይነት ፊት አሳዩት የሚለውን አብረን የምንመለከት ይሆናል። አቶ ደረጀም ወይዘሮ ማርታ እንዳለችው ትእዛዙን ለመፈጸም ሲል ዳጣ እዛ የለችም ቢልም የሚሰማው ሰው ስላጣ ተነስቶ ወደ ናታን ክፍል ያመራል። ታዲያ ናታን ክፍል እንደገባ ያየውና የተመለከተው ነገር እጅግ የሚገርም ነው። ደግሞ ድንገትን በር ላይ በነበረበት ቅጽበት ዳጣ ለናታን አንተ ልጅ ከኔ ፍቅር ይዞሃል እንዴ እያለችውም ሰምቶ ነበር። በሩን ክፍት አድርጎ ሲገባ ዳጣ እየተርበተበተች አባዬ ማለቴ አቶ ደረጀ እኔ እኮ መጻፍ መጻፍ ፈልጌ ናታን ነይ ብሎ ሲጠራኝ መጻፍ ፈልጌ እያለች ተርበተበታለች። አቶ ደረጀም ዝም ብሎ በአግራሞት እየተመለከተ ምን ነው ምን ሆነሻል? ምን ሆነሻል ዳጣ ይላታል። ምንም አልሆንኩም፣ ግን ትወደኛለህ ወይስ የሚል መጽሐፍ ፈልጌ ነበር። እሱን እኮ እየጠየቅኩት ነው ትላለች፣ ነገሩን ለማስተባበል ስትል። ታዲያ ናታንም ግራ በመጋባት ስሜት ሆኖ እየተቆለጨለጨ አይኖቹን አንዴ ከደረጀ አንዴ ከዳጣ ላይ እያደረገ ዳጣ አሁን ከአሁን ምን ትዘባርቅ ይሆን እያለ እየተጠባበቀት ነበር። አይደልም እንዴ ናታን፣ መጽሐፉን ታመጣልኛለህ አይደል? አለችው። አዎ አመጣልሽ አለው ይላታል። በቃ ለዛኔ የደነገጥኩት አባዬ፣ አንተም ሳይታሰብ በራ እንኳ ኩተህ ገባ ትለዋለች። መልካም በል ናታን መጽሐፉን ፈልገህ እንድታመጣላት። ግን እንደዚህ አይነት መጽሐፍ አለ እንዴ? እንደዚህ አይነት መጽሐፍ የለም አይደል ናታን፣ ይለዋል። አባዬ እንደዚህ አይነት መጽሐፍ የለም ግን ያው እሷ ታውቃት የለ ይለዋል። ታዲያ እየተርበተበተችም ተነስታ ወጥቼ መሄድ ይሻላል የምትል ትመስላለች። ሳታስበው እግሯ ወዲያና ወዲህ እየተራመደ እርስ በርሱ እየተጋጨ አቶ ደረጀን አልፋ ወደ ውጭ ትወጣለች። ታዲያ ውጭ ላይ ሞታ ሳሎን ላይ ነበረ ሂዳ ዘፍ ያለችው ወይዘሮ ማርታ ቁጭ ብላ ነበረ ታዲያ ዳጣ ምን ሆነሻል የት ነበርሽ ስትላትም ናታንጋ ነበርኩኝ። ናታንጋ ሂጄ መጽሐፍ ላነብ መጽሐፍ ነይ አንብቢ ብሎኝ ስትልም ትናገራለች። መጽሐፍ ታነቢያለሽ እንዴ? ብላ ከት ብላ ሳቀችባት። እንዴ ምን ነው አነባለው ኮትዬ፣ ችግር አለው እንዴ? ደግሞ ራስሽ ነሽ የሄድሽው አይደል? አለቻት። አረ ራሴ አይደለው፣ ናታን ነይ ብሎኝ ነው፣ ነይ ብሎ ጠርቶች ነው። አዎ ቴክስት ጻፈልኝ ና ነይ ወጻፉ ሰጃለኝ አለቻት። ይህን ጊዜ ከት ብላ ስቃ ቆይ ግን እኔም ልሽ ዳጣዬ ጓደኛ አለሽ አለቻት። አ ነፍ ነዋ አለች። ነፍ ማለት ምንድነው ስትልም ጠይቃታለች ወይዘሮ ማርታ። ነፍ ማለትማ ብዙ ጓደኞች አሉኝ። አይ ማለቴ የፍቅር ጓደኛ አለሽ አይደል? ባለፈው ግን መቶ ይዞ የሄደው ሰው ጓደኛሽ አይደል ስትላትም፣ አይ እሱማ ጓደኛ አይደለም፣ እሱ እኮ ሞገስ ይባላል። ደግሞ ጓደኛዬ ሳይሆን ቤተሰቤ ነው ትላታለች። ከት ብላም እየሳቀች በይሆንልሽ እንግዲህ ትላታለች። ለማንኛውም ግን ዘው ብሎ በማታ ከወንድ ልጅ ክፍል አይገባም። አንቺ እንደምታስቢው ሌሎቹ ላያስቡ ስለሚችሉ እንደዚህ አታድርጊ ስትልም ትላታለች። እሺ ብላ ዳጣ የእናትነት ምክር የሚመስለው ምክሯን ተቀብላታለች። ደረጀም ናታንን ምክራቸውን አሁንም መስጠት እየለገሰው ይገኛል። እንዲህም ይለዋል፣ ናታን እዚህ ቤት ያሉት ልጆቼ በሙሉ እህቶቼ ናቸው በሌላ አይን እንደማታያቸው እርግጠኛ ነኝ። ደግሞ ገና ናቸው፣ አልበሰሉም። ስለዚህ አንተ ደግሞ ወንድማቸው ነህ፣ ትጠብቃቸዋለህ አይደል? አለው። አዎ አባዬ፣ ጠብቃቸዋለሁ። ስለዚህ ዳጣንም ቢሆን እንድትጠብቃት፣ እንደ ውሃ እንድታያት ነው የምፈልገው። እሷም ማለት እንደ ውሃ ናት፣ ሁለቱ አንድ ናቸው። ስለዚህ እንድትጠብቃቸው ነው የምፈልግ። አሁን በቅርቡ ወደ አውሮፓ ስለሚሄድ ምናልባት ዳጣና አበጌል ሊጣሉ ስለሚችሉ አንተ ጠብቃቸው አደራ ብሎም አደራውን ያስተላልፋል። ይህን ጊዜ ናታን እሺ፣ እሺ ጋለ ደጋግሞ በሽታ ገለጸለት። በል ነገ እኔ የምፈልገው መጽሐፍ ስላለ የዳጣንም መጽሐፍ የኔንም ታመጣልኛለህ ይለዋል። እሻባዬ ብሎም እንዲወጣ ካደረገው በኋላ ግራ በመጋባት እጁን እያፍተለተለ ወይኔ ዛሬ ተዋረድኩ የሚልም ይመስላል። አቶ ደረጀ ነገሮችን ለማስተካከል ነገ መንገደኛ ስለሆነ ከባለቤቱ ከወይዘሮ ማርታ ጋር ወጣ ብሏል። ታዲያ አቶ ደረጀ ወጣ ባለበት፣ መቼም ነገር መጠንሰስ የማያቀታታ በጌል አዲስ ነገር ለመጠንሰስ ሳሎን ላይ ቁጭ ብላ እያሰበች በነበረችበት ቅጽበት ዳጣና ሰላምም የናታንን ክፍል እያጸዱ በነበሩበት ቅጽበት ታዲያ ዳጣ ጊዜ ቢሆን ኬርለስ ናትና ስልኳን ሳሎን ላይ አድርገው ነበር። ድንገት ውሃ ወደዛ ታመራለች። ታዲያ አበጌል የኔ ወደት ብላ ልትጠጋ ስትፈልግም፣ አበጌል የሆነ ነገር ስትፈልግ ሰዎችን ማታለልና በፀባይ ማናገር ታውቅበታለች። እስከዛሬ ፍልጋት የማታውቀውን የማታቀውን ነይ እስኪ ናይ አጠገቤ ቁጭ ትላታለች። ውሃም የዋህነት ያጠቃታልና ለምን እንደተፈለገች እንኳን ሳታውቀው ሄዳ ከአጠገቧ ቁጭ ትላለች። አጠገቧ ቁጭ ባለችበት ቅጽበት እኔ እምልሽ ውሃዬ የዳጣን ስልክ ፓስዋርድ ታውቂዋለሽ እንዴ? ትላታለች። አዋቀዋለሁ። እስኪ ያሳየኛ ስትላት የዋህና ቀና ልብ ያላት ውሃ ፓስዋርዱን ከፍታ ቆጭ ታደረገዋለች። ስልኩን ነ ጸጉሪ ደባብሽልኝ ትላታለች። ነገሩን ስታታለልና ወደ ራሷ ለማድረግ ስትፈልግ ስልኩንም ከስሩ አደረገችና ና ውሃ ጸጉሯን ጌደባበሰች። ትንሽ ደቂቃ ከቆየች በኋላ ሂጅ ከዚህ ብላ እንደተለመደው ታመናቅራትም አለች ታዲያ ውሃም አንዴ ልሳምሽ ብላ በግድ አስገድዳ ልትስማት ወደ ጉንጮ አጠጋ ስትል ግን እሷ ያደረገችው ንክስ ነበረ። የሆነች ክፉ ብላም ታባረራታለች። ቶሎ እስክትሄድላት ድረስ ቸኩላለች። ምክንያቱም ስልኩን ከፍታ ለማየት ስልኩን እንትክፍት ስለነበረ እያየችም እንዲህ አለች። ዛሬ ለናታን ጽፌ እውነቱን ማወቅ ይኖርብኛል ብላ ለናታን ቴክስት ጻፈችለት። ናታንዬ የት ነው ያለኸው የሚል ቴክስት። እዚህ ነኝ፣ ምን ነው ዳጣ? እኔ እኮ ልነግርህ ፈርቼ ነው እንጂ እጅግ በጣም ነው የምወድህ ትለዋለች። ይህን ጊዜ ናታን ልቡ በሐሴት እየዘለለች ፍቅር እያከነፈው ምላሹን ለመስጠት እየተቸኳለ እንዲህ ማላት፣ እኔም እኮ ዛሬ ግን በሰላም ነው አይደለም? ግን እኮ እኔም እኮ በጣም ነው የምወድሽ የሚል ቴክስት መልሶ ይልክላታል። ታዲያ ናታን ይሄ ለምን ታዲያ፣ አቶ ደረቼ ወደ ሌላ ሀገር ሊሄድ ነው ለምን ወጣ ብለን ፈታ አንልም የሚል መልእክት ትልክለታለች። ይህን ጊዜ ናታን ግራ ተጋባ። እሷ ብላው ለመሽኮር መም አልፈለገም፣ እና አብዝቶም ልቡ ይከችላታል ይፈልጋታልና እምቢ ሊላት ፈቃደኛ አይደለም። ደስ ይለኛል፣ ግን እኮ ይሄ ነገር ይሆናል ብለሽ ነው? ዛሬ ግን ከልብሽ ነው ወይስ ምን ሆነሽ ነው ይላታል። ምንም አልሆንኩም፣ በጣም እኮ ነው ማፈቅር ስትለውም። ግን እኔ ምልህ ከአበጌልና ከኔ ማንን ነው የምትመርጠው ስትለውም አይ እንደዛማ አይደለም። አንቺ እኮ ከሁሉም ሴቶች ትለያለሽ። ሁሉ ነገርሽ ይወደዳል። ደግሞ እንኳን ከአበጌል ጋራ ከሁሉም ሴቶች አላወዳድርሽም ይላታል። ይህን ጊዜ አበጌል ልቧ በሳት እየናረ ቢሆንም ሳትወድ በግዷ ግን እመቃደድጋ መያዝን መርጣለች። እንመርጣለች ምክንያቱም ዳጣን አዋርዳ ናታንን የራሷ ማድረግን የፈለገችው አቶ ደረቼ ከባለቤቱ ጋር ውጭ ላይ መኪና ውስጥ ቁጭ ብሎ ስለ ወደፊት ህይወቱና ስለ ልጆቹ ሁኔታ እያወራም ነበረ። ታዲያ ይህንን እያወሩ በነበሩበት ቅስበት ድንገት ተንኮለኛዋና ነገር ጎንጓኛዋ አበጌል ስልክ ትደውላለች። ስልክ ስትደውልም እናቷ ምን ፈለገች ብላ ስልክ ስታነሳ እማዬ የዳጣን ጉድ ዛሬ መተሽ ማየት አለብሽ፣ የት ነሽ ስትላትም እየመጣን ነው በር ላይ ነው ትላታለች። ምንድን ነው ብሏ ተደረጀ ቢጠይቅም አይ ዝም ብላ ነው ብላ ወደ ውስጥ ይገባሉ። ወደ ውስጥ ሲገቡም ለነገር የቸኮለችው አበጌል እማዬ ብላ ስልኩን ልታሳይ ስትል አቶ ደረጀ ቆይ ግን ምንድን ነው ይላል። ይህን ጊዜ ነበር ብልዋና ለቤቷ ቋሚ የሆነችው ማርታ ስልኩን ቅመት አድርጋ ወደ ጎን ሽውጥ አድርጋ ዝም ብላ ነው እባክህ፣ ደሬ ሂድ ግባና አረፍ በል ትለዋለች። ታዲያ ደረጀም ወደ ውስጥ ገብቶ አረፍ ሊል ሲል ግንባሯን ሳማርጓት አበጌልን ወደ ውስጥ ይገባል። ይህን ጊዜ ነበር እናት ይኸውልሽ፣ አንቺ ልጅ አብደሻል አባትሽ ነገ መንገደኛ ነው ይረፍበት። አሁን ምንድን ነው የሆንሹ? ስትልም ትጠይቃታለች። ማዬ ናታን እኮ ይኸውልሽ ለዳጣ ብዙ ነገር ብሏታል። ጉዳቸውንማ ማየት አለብሽ ስትልም ትነግራታለች። እናትም ልጇን ወረኝ ማለት ስለመድ አልፈለገችም። ና የራስሽ ጉዳይ አሁን እንዲህ አይነት ነገር አልፈልግም ብላ ማስጠንቀቂያም ትሰጣታለች። ዳጣ ድንገት በመንገድ ስታልፍ ወደ ናታን ክፍል ታመራለች። ናታን ጋር ገብታም እንዴት ነህ ትለዋለች። እንዴት መጣሽ እያለ በመጠባበቅ ላይ ስለነበረ እየተሽቆጠቆጠ ነው። ታዲያ መሽቆጥቆጡን አይታ ምን ሆነሃል ለምንድን ነው እንደዚህ የምታይኝ ስትለው፣ እንዴ ምን ሆነሽ ነው አንቺ ራስሽ አይደለሽ እንዴ ና ብል እመጣለሁ ያልሽ ወይንስ በእኔ ሙድ እያስችብኝ ነው ይላታል። ምን ማለት ነው ብላ ፊቷን ኮስተር አደረገችበት። ይህን ጊዜ ናታን እንዴ ዳጣ አንቺ አይደለሽም እንዲያውም ስታወርኝ የነበረው በቴክስት ይላታል። ይህን ጊዜ ረኒያ በፍጹም አላወራውህም ደግሞ ስልኬ እኔ አይደለም ሳሎን ላይ ነው፣ ስለዚህ እኔ አላወራውክም አለችው። ድንገት ሳልፍ በዚህ ልምጣ ብዬ ነው ወደ አንተ ጋር የመጣውትኝ ስትልም እሱ በድንጋጤ ልቡ እየተርበተበተች ዘላ ልትወጣት ደርሳለች። ይህን ያደረገችው አበጌል እንደሆነች ያውቃልና እየጦፈና እየተበሳጨ ወደ ሳሎን ያመራል። ይህን ጊዜ ዳጣ ቆይ ጠብቀኝ ብላ ከኋላውም ትከተለዋለች። ታዲያ እውነት ናታን ሄዶ አበጌልን ያዋርዳት ይሆን? ወይስ አበጌል እንዳለችው ናታንን እና ደጣን ልታዋርዳቸው ይሆን በቀጣይ ክፍሉ የምንመለከተው ይሆናል እስከዛው ባላችሁበት የምድር ዳቻ ሰላማችሁ ብዘት ይበልልኝ